ኤስተርን የኢትዮ አድቨርት ዩቲብ ተከታዮቻችን በሙሉ ዛሬ ደግሞ ጊፍት ሪል ስቴት ለነየር ነው። እንግዲህ አዲስ ነገር አለ ብለውን ጊፍት ሪል ስቴት ደግሞ በዲስካውንትም በ25% ዲስካውንት ከተማ መሃል ላይ ቆንጆ የሆነ ኦፈር አውቷል ማለት ነው። እንግዲህ እሱን ያለው ነገር ደግሞ ሞር ኢንፎርሜሽን ለመጠየቅ የሚሆን ደግሞ ገብተን እነሱ ጋር ያለውን ኢንፎርሜሽን እንጠይቃለን ማለት ነው። ይከታተሉ። ለበለጠ መረጃ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋቸው ማድረጋችሁን አትርሱ። እናመሰግናለን። እንግዲህ አሁን የመጣህበት ጊፍት ሪልስቴት በርካታ ቢሮዎች አሉት። ወደ ሰባት ቢሮዎች አሉን፣ በሃያ ሁለት፣ በካዛንቺስ፣ በቦሌ፣ በሴሚሲ፣ በለግሃር አሁን ደግሞ ይሄ የእኛ የመገናኛ ቢሮዎችን የጊፍት ሪል እስቴት ሰባተኛ ቢሮችን ነው ማለት ነው። እንኳን ደህና መጣችሁ። አመሰግናለሁ ተመልካቻችን፣ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ አሁን ወደ ቢሮ ገብተናል። ጊፍት ሪል እስቴት ቅድም እንደተነጋገር ነው 25 ፐርሰንት ዲስካውንት አድርገዋል። እንግዲህ ጊፍት ሪል እስቴት እንደምናውቀው ከዚህ በፊት በቻናላችን ላይ ቤተሰቦቻችን ናቸው። በጣም ብዙ ከስተመሮች ከጊፍት ሪል እስቴት ብዙ ቤቶችን ገዝተዋል፣ እንዲሁም ደግሞ በጣም ብዙ አስተያየቶችን ጥሩ ፊድባኮች ነበሩና አሁን ላይ ደግሞ ጥሩ ኦፈሮች አንጥተናል። የተለያዩ ሴንተር ቦታዎች ላይና የመኖሪያ አካባቢዎች ላይ ቆንጆ ቆንጆ የሆኑ የከስተመሮቻችን በአዲስ መልኩ በቆንጆ በሆነ ኦፈር በ25 ዲስካውንት አድርገን መጥተናል ብለውናል። እንግዲህ ሙሉ ኢንፎርሜሽኑን ለመውሰድ ከሱፐርቫይዘር አብይ ጋር ደግሞ የሚኖረን ጥያቄዎች ስለ ዋጋው፣ ስለ ዲስካውንቱ፣ ስለ አከፋፈል ሁኔታው፣ ስለ ሎኬሽኑ ያለውን ነገር በደንብ እንግዲህ እንጠይቃለን ማለት ነው። ጊፍት ለሴቶች እንግዲህ አይታሙም። ከዚህ በፊትም እንደነገርኳችሁ ዩቲዩባችን ላይ አሉ። የተሰሩ ቤቶች ያስረክቧቸው ቤቶችም አሉ ማስታወቂያ ያሰርተንባቸውም አሁን ላይ ደግሞ አልቀው የምናውቃቸውም ደግሞ ቤቶች አሉ ማለት ነው። ስለዚህ ደግሞ አሁን ስላሉት ቤቶች አሁን እየተገነቡ ስላሉት ደግሞ አዳዲስ አፓርትመንቶች ደግሞ እንግዲህ አዳዲስ ኢንፎርሜሽኖችን እንሰማለን ማለት ነው። ሰላም እንዴት ና ናመጣችሁ። በጣም አመሰግናለሁ። እሺ እንግዲህ ለተመልካዮቻችን ራስን ታስተዋውቅልን ና ከዛ መጠይቀን ጥያቄዎች ደግሞ ትመልስልናለህ ማለት ነው። እኔ ሱፐርቫይዘር አብይ ይባላለው የጊፍት ሪል ስቴት የመገናኛ ቢሮ ሱፐርቫይዘር ነኝ። እንግዲህ ጊፍት ሪል ስቴት ለ25 ዓመታት ያህል በዚህ ስራ ላይ ቆይቷል። አንጋፋና ግንባር ቀደም ከሚባሉት ሪልስቴቶች መካከል አንዱ ነው። ለምሳሌ አሁን እዚህ ሎጎችን ላይ ብታዩት 1992 ይላል ስራ የጀመርንበት ነው። መጀመሪያውን ሪልስቴት ሀ ብለን የጀመርንበት 1992ም ነው ማለት ነው። እንግዲህ ተመልካዮቻችን ዛሬ ነው የምሰማው እንደውም። 1992 ሁልጊዜ ጥያቄ ይሆንብኝ ነበር ማለት። ይሄ ማለት እንግዲህ በጣም ትልቅ ልምድ እንዳላችሁ ነው የሚያሳየው። አክቹዋሊ እኔም በዚህ አጋጣሚ ምስክር ነኝ፣ ምክንያቱም ከዚ ፊት ከጊፍት ሪልስቴቶች ጋር ፕሮሞት የተደረጉ ቤቶች በጠቅላላ ማለት ገና ከስር መሰረታቸው ጀምሮ እና ቁፋሮ ላይ የነበሩ ቤቶች አስተዋወቀን ነበር ለተመልካዮቻችን እና ብዙ የገዙት ደንበኞቻችን ነበር የገዙት ደንበኞቻችን እንግዲህ ከነሱ ፊድባክ ስንሰማ በተባለ ጊዜ ተሰርቶ እንደተጠናቀቀላቸውና እንደተሰጣቸው ነው። ይሄንም ስለሰማሁ ነው እንግዲህ ሳላንገራግር ቀጥታ እናንተ ጋር የመጣሁትና አዲስ ኢንፎርሜሽን ለተመልካቾች ለመውሰድ የመጣሁት ማለት ነው። እንግዲህ እኔ ጊፍት ሪሴትን አውቃለሁ። አንተ ደግሞ እስኪ ጊፍት ሪሴት ምንድን ነው የሚለው ነገር አጠር አድርገ ምክንያቱም ሰው ስለ ጊፍት ሪሴት ማያት ብዙ ሰው ስላለ ባክግራውንዱን ማወቅ ይፈልጋል ሰው ስለ ጊፍት ሪሴት አጠር አድርገ ደግሞ አንተ ብትነግረን ደግሞ ደስ ይለኛል። ያው ቅድም ገልጭ ላለው አንጋፋና ግንባር ቀደም ከሚባሉ ሪል ስቴቶች መካከል አንዱ ነው። ወደ 25 ዓመት ያህል ልምድ አለው በዚህ ስራ ላይ ማለት ነው። በዚህ ጊዜ ውስጥ ምን ሰርቷል ብለን ብናብራራ የመጀመሪያ ስራውን ሴሚሲ አደባባይ ጋ አሁን ፀሐይ ሪል ስቴት ጎን ላይ ወደ 16400 ካሬ ሜትር ላይ የሚሆን እዛ ኤሪያ ላይ ጂ ፕላስ 2 ጂ ፕላስ 3 ትልልቅ ቪላዎችን ዝነኛ እና ጥሩ ሀብት ያላቸው ሰዎች በወቅቱ በርካሽ ዋጋ ገዝተው የቤት ባለቤት የሆኑበት ነው። ያ የመጀመሪያው ስራችን ነው። ብዙ አድናቆትን ምስጋናን ያተረፈልን ነው። ከዚህ ባሻገር ደግሞ እዛው ጋር ፈቀቅ ብሎ መሪ አካባቢ ስኩል ኦፍ ቶሞሮ ጀርባ ተመልካቾቻችን ሄደው ማየት ኦብዘርቭ ማድረግ ይችላሉ። በጣም ኢንተርናሽናል የሆነ ስታንዳርዱን የጠበቀ ኮምፓውንድ የሆነ 9600 ካሪሜትር የሆነ ሰፊ ቦታ እሱ ላይ አሁንም ጂ ፕላስ ቱ ቪላዎችና አፓርታማ ቤቶችን ሰርተን አስረክበን ያው ሰዎች እየኖሩበት ነው። በጣም ደስ የሚል እይታ አለው፣ ግሪን ኤሪያ አለው፣ ውስጡ አስፋልት ነው ውስጥ ለውስጥ እና ሄዳችሁ ብታዩት እውነት በጣም መንፈስን የሚማርክ ቦታ ነው። ከዚህ ማሻገር ደግሞ በማስከተል አያት ፈረስ ቤት አካባቢ መንደር ሶስት የምንለውን ቅድም ያልኩ መንደር አንድ መንደር ሁለት አሁን ደግሞ መንደር ሶስት ደግሞ ወደ 56144 ካሬ የሚሆን ትልቅ ኮምፓውንድን አዘጋጅተን በዛ ላይ እንዲሁ ጂ ፕላስ ዋን ቪላ ቤቶች፣ ታውን ሃውስ፣ ሮ ሃውስ እንዲሁም ደግሞ አፓርታማ ቤቶችን ሰርተን አስረክበናል ማለት ነው። አሁን ደግሞ ያው እናንተ የመጣችሁበት አዲሱ ፕሮጀክታችን ደግሞ ለጋር ላይ የሚገኘው አራተኛ መንደራችን ነው። ለጋር የድሮ ባቡር ጣቢያ ፊት ለፊት ላይ ማለት ነው። 85 ሺ ካሬ ሜትር ነው። በውስጡም መሰረታዊ ነገሮችን ይይዛል። ለምን ፕላኑን መንግስትም ይከታተለዋል። አሁን ወቅቱ ያው እንደምታውቀው የከተማችን አዲስ አበባ አዲስ እየሆነች ነው፣ እየተለወጠች ነው እና ይህንን ባገናዘበ ሁኔታ ለገሃር ላይ 85 ሺ ካሬ ሜትር ከርሰ ምድር ውሃ ያለው ስታንድ ባይ ጀነሬተር ተጠዋዋቂ ጀነሬተር ማለት ነው። የህፃናት መጫወቻ ፕሌይ ግራውንድ ያለው ሰፊ ወደ 23 ሺ ካሬ ሜትር የሚሆን ግሪን ኤሪያ መናፈሻ ያለው ይህን ሁሉ ያካተተ በውስጡ ሱፐርማርኬቶች፣ የተለያዩ መለስተኛ ሱቆች፣ የህፃናት መዋያዎች ይህ ሁሉ ያካተተ ፕሮጀክት ይዘን ቀርበናል ማለት ነው። መልካቾቻችን ይህ የምትመለከቱት አሁን ያለንበት የለጋር ሳይታችን ነው። የጊፍት ሪልስቴት አራተኛ መንደር ማለት ነው። እንደምታዩት ይሄ ቅድም እንደገለጽኩላችሁ 85 ካሬ ሜትር ነው። በዚህ ካሬ ሜትር ላይ አሁን እንደምታዩት ቤቶቹ፣ አፓርታማ ቤቶቹ በግንባታ ላይ ይገኛሉ። ጂ ፕላስ 13፣ 14፣ 15 የደረሱ አሉ። ይ 85 ካሬ ሜትር ስፋት ያለው ሲሆን በውስጡም በርካታ ብሎኮችን ይዟል። እንግዲህ በፍጥነት እየተገነባ ያለ ነው። መንግስትም በቅርብ ክትትል ያደርግበታል። ይምጡ፣ ለጋር ላይ ቤቶችን በርካሽ ይሸምጡ እንላለን። ሎጓችንም መመሪያችንም ምን ይላል? ጊፍት ሪል ስቴት ማህበረሰብን እንገነባለን ነው የሚለው። ስለዚህ ይምጡ፣ ይሸምጡ ነው የምንለው። እናመሰግናለን። እንግዲህ ተመልካቾችን የሳይት አንድ ሳይት ሁለትና የሳይት ሶስትን አጋጣሚ ሆነ ሶስቱንም ሳይቶች አይቻቸዋለሁ። የመጀመሪያው ሳይት ዋን ሴም ሲጋ የሚታዩ ቤቶች ናቸው፣ አለ ነጫጮቹ ጂ ፕላስ ዋኖቹ የሚያምሩ ቤቶች ማለት ነው። ከሱ ነው እንግዲህ የተጀመረው። እንግዲህ ለዚህ ምስክር የሚሆኑ እንግዲህ ሰፈር የእዛ አካባቢ ስለሆነ እኔ ምስክር ነኝ። ፕላስ ደግሞ ማየት እፈልጋለሁ የምትሉ ደግሞ ኢቨን ኮምፓውንድ ራሱ ጊፍት ሊፔ ኮምፓውንድ ስለሚል ገብቶ ማየት ይቻላል። እንደ ሴምስ አይነት በጣም ሌግዘሪ ቆንጆ የሆነ ኮምፓውንድ ሰርቷል ማለት ነው እንደዚህ አይነት ኮምፓውንድ እፈልጋለሁ ቆንጆ አፓርትመንቶች ፈልጋለሁ ብትሉ ጊፍት ሪል ስቴት እንግዲህ አያሳፍራቸውም ማለት ነው። በተመጣጣኝ ቆንጆ ሁኔታ ጥሩ አውትፑቶችን አድርጎ ይሰጣል ማለት ነው። ስለዚህ እንግዲህ በአዲሱ እንግዲህ ፕሮጀክት ወደ ለጋር አካባቢ እንግዲህ አዲስ ፕሮጀክት አለ ማለት ነው። ለጋር አካባቢ አይ ቲንክ የሚሰራም በአረቦች አረብ ኤምሬት የሚሰራ ትልቅ ኢሳይት አለ አረቦቹ ያዘ ያ ማለት ያ ሳይት ማለት እንግዲህ በጣም ውድም ቦታ ነው። ፕላስ ደግሞ ከሚሰጣችሁ ቀናት ራሱ ቢዘገዩ መንግስት ነው እንግዲህ የሚቆጣጠራቸው። ከዚህ በኮሊደሩ ልማት መንግስት ያስቀመጠው አለ። አንድ ህንፃ ከተጀመረ በኋላ በተባለበት ቀን ግዴታ ማለቅ አለበት የሚባል ህግም ስላለ ይሄ ነገር የሚያሳስባችሁም አይደለም እና በጊፍት ሪልስቴት ደግሞ እዛ አካባቢ መሆኑ አንደኛ የመኖሪያ ቤት ቢኖረን ሪሴል ቫሊዎችን በጣም ከፍ ያለ ይሆናል። ሱቆቹም እንደዚሁ ለመከራየት፣ እንዲሁም ደግሞ ቤቴን ደግሞ ገስት ሃውስ አድርጌ ማከራየት እፈልጋለሁ ብትሉ እንደዚሁ ደግሞ ብሩን በጣም ከፍ ያለ ነው ማለት ነው። እንግዲህ ስለ ዋጋውና የቅናሽ ሁኔታው ደግሞ ምን ይመስላል የሚለው ነገርም ጠቅላላ አልግብት ነገርም ደግሞ በጣም ጥሩ አመሰግናለሁ። እውነት ነው ቦታውን ተረድተዋል። አንድ ሰው እዛ ጋር ኢንቨስት ቢያደርግ ቢገዛ አፓርታማ ቤት ባለ አንድ መኝታ ባለ ሁለት ባለ ሶስት መኝታዎች አሉን። እነዚህን ገዝቶ በረጅም ጊዜ ክፍያ አለ። ለምሳሌ ከፊታችን ያለፈው መስቀል በዓል አለ፣ ከፊታችን ደግሞ የኢሬቻ በዓል አለ። እነዚህን ሁለቱን አንድ ላይ በማድረግ የበዓል ዲስካውንት አዘጋጅተናል። ይህ ዲስካውንት እስከ 25 ፐርሰንት ይደርሳል። ስለዚህ ይህን እድል ተጠቅሞ አንድ ሰው እዛ ላይ ኢንቨስት ቢያደርግ ቅድመ ክፍያው ደግሞ በጣም ዝቅተኛ ነው። 25 ፐርሰንት ዲስካውንት ከ2 ፐርሰንት ቅድመ ክፍያ ጀምሮ አንድ ሰው እዛች ላይ ኢንቨስት ቢያደርግ ቀሪውን ክፍያ ደግሞ ቀስ እያለ እየሰራ ጀስት ላይ ከቁ በለው ግራጅዋል የሚከፍለው ነው። ግንባታውን እያየ እስከ ሶስት ዓመት የሚከፍለው ነገር ስለሆነ ሳያስበው የቤት ባለቤት የሚሆንበት አጋጣሚ ነው እና ይሄ መልካም እድል ነው። በዚህ አጋጣሚ አንድ ሰው ኢንቨስት ቢያደርግ እንዳልከው ነገ ቢሸጠው መልሶ ትርፉን አስበው ለጋር ነው። ሴንተር ነው። መሰረታዊ ነገሮች የተሟሉለት ነው። ኢንፍራስትራክቸሩ ለትራንስፖርቴሽን ብትል ብዙ መውጫ መንገዶች አሉት። ወደ ጋዜቦ፣ ወደ ጨርቆስ ብትሄድ፣ ወደ ሜክሲኮ ብትሄድ፣ ወደ ብሔራዊ፣ ወደ ፒያሳ ብትሄድ በጣም አዋሳኝ ቦታ ላይ ነው ያለው። አዋሳኝ ቦታ ላይ ከመሆኑ ባሻገር ደግሞ ሴንተር ላይ አይደለም፣ ጫጫታ ብዙ አይረብሽም። የተወሰነ ሜትር ገባ ይላል ከዋናው አስፋልት ስለዚህ ለመኖር ምቹ ነው ማለት ነው። ስለዚህ ነገ እንደ ጌስት ሀውስ ብታከራየው መልሰህ ብትሸጠው በጣም አዋጭና አትራፊ ቦታ ነው ማለት ነው። እንግዲህ ተመልካቾቻችን እንግዲህ ሰምታችኋል ማለት ነው ስለ ሳይት ሁኔታ። አሁን ደግሞ ስለ ዲስካውንቱ ምን ያህል እንደሆነ ከምን ያህል ቤት ላይ ምን ያህል እንደቀነሰ የአንድ ቤት ክፍያ ስንት ሆኖ እንደሆነ የሚለውን ዲቴል ደግሞ እናወራለን ማለት ነው። ይከታተሉ። ዲስካውንቱ በጣም ይገርመዋል። በፊት 15 ሚሊዮን ስንሸጠው የነበረው ቤት አሁን ወደ 12 ሚሊዮን አካባቢ መጥቷል። ያ ማለት 3 ሚሊዮን እና ከዚህ በላይ እንደየእንትኑ እንደየካሬ ሜትራቸው የቅናሽ መጠናቸው በብር ስታሰላው ብዙ ነው የሚሆነው። በፐርሰንቴጅ ግን እስከ 25 ፐርሰንት ብለህ ማየት ትችላለህ። እንደየ ሎኬሽኑ ደግሞ 20 ፐርሰንትም የሚሆንበት ሲቹዌሽን አለ። ሎኬሽኑ በጣም ቤስት ሲሆን 25 የነበረው ወደ 20 ይመጣል ማለት ነው። ስለዚህ 20 25% ያህል ቅናሾች አሉን ማለት ነው እና 3 ሚሊዮን ከዛም በላይ ይሆናሉ ቅናሾቹ ማለት ነው እና ያሉን ቤቶች በካሬ ስናያቸው ባለ አንድ መኝታ 65 ካሬ አለን። ባለ ሁለት መኝታ 108 ና 141 ካሬ አለን። ባለ ሶስት መኝታ 163 ነጥብ 91 ካሬ አለን ማለት ነው። እነዚህ ናቸው። ከዚህ ባሻገር ደግሞ ሱቆች አሉ። ስቆች ላይ ኖርማሊ አሁን ትንንሽ ካሬዎች አልቀው ከአርባ ካሬ ጀምሮ እናገኛለን። አርባ ካሬ፣ ስልሳ ካሬ፣ ሰባ አምስት የሚሆኑ ካሬዎች አሉ። ከዚህ ባሻገር ደግሞ አንድ ሱፐር ማርኬት አለ። ኢንተረስትድ የሆነ ሰው ይህንን የግቢውን ፊውቸር ቫሉ በደንብ ፎርካስት ማድረግ መገመት፣ መተንበይ የቻለ ሰው 384 ካሬ የሚሆን ትልቅ ለሱፐር ማርኬት የሚሆን ቦታ አለን። ይህንንም በቅድመ ክፍያ በአምስት ፐርሰንት ቅድመ ክፍያ ወይም በሁለት ፐርሰንት ገዝቶ በእጁ ማስገባት ይችላል ማለት ነው። ያለው ነገር ይሄ በዚህ አጋጣሚ። ስለዚህ አሁን ለምሳሌ ቅድም እንዳልከው 15 ሚሊዮን ብር ወደ 12 ሚሊዮን ብር ማለት የ3 ሚሊዮን ብር ዲስካውንት በጣም ትልቅ ቅናሽ ነው። ይሄ ቅናሹ ሊሚትር ነው፣ እስከ መች ነው የሚቀጥለው የሚለውን እና ያከፋፈሉ ሁኔታ ደግሞ አዎ እንዳልከው ቅናሹ ሊሚትር ነው። አሁን ካምፔናችን የሚጀምረው መስከረም 29 ነው የሚያበቃው ጥቅምት ስምንት ነው። ስለዚህ በዚህ ጋፕ ውስጥ የመጣ ከስተመር ነው ሊጠቀም የሚችለው ቅናሹ ማለት ነው። ከዛ በኋላ እናስተናግድም። በዚህ ጋፕ ውስጥ የመጣ ከስተመር ካልተመቸው ተወካይ ልኮ ያን ነገር መክፈል ይችላል። በማንም ሰው ስም አንድ ሰው ከፍሎ ውሉ ግን በእሱ ይሰራለታል ማለት ነው እና ያቺን ቅድመ ክፍያ በከፈለ በሳምንትስ ባልሞላ ጊዜ ውስጥ ውሉን ወዲያው ይወስዳል ማለት ነው። ኦርደር አስይዘን ውሉ እንደደረሰ ኢሚዲያትሊ መጥቶ ይፈራረማል ምን ይላል ማለት ነው። በውሉ መሰረት ደግሞ ቀሪውን ክፍያ ያከናውናል፣ ያጠናቀቃል ማለት ነው። ተመልካቾቻችን እንግዲህ ሰምታችኋል። አት ሊስት ለአንድ ወር የሚሆኑ አለ ዲስካውንት ያላቸው አንድ ወር አይሞላ ወደ ስ ቀን አካባቢ ተመልካቾቻችን እንግዲህ ለአስር ቀን የወጣ ዲስካውንት አለ ሰው እንግዲህ የሶስት ሚሊዮን ብር ቅናሽ ማለት ነው ሰው መሀል ከተማ ላይ በ12 ሚሊዮን ብር ቤት ማግኘት ማለት በጣም ትልቅ እድል ነው ማለት ነው። ከምንም በላይ ደግሞ ከካሬዎቻቸው ደግሞ በጣም ሰፋፊ ናቸው። ይህም አድቫንቴጅ ነው ማለት ነው። ስለዚህ ይሄ ሳያመልጣችሁ ውጭ ሀገር የምትኖሩ በተወካዮቻችሁ በኩል እነሱም ደግሞ በዋትሳፕ ቫይበር፣ እንዲሁም ደግሞ የተለያዩ በሶሻል ሚዲያ ላይ ከእነሱ ጋር የተገናኛችሁ እያወራችሁ እንግዲህ ቤቱንም እያያችሁ መግዛት ትችላላችሁ ማለት ነው። በዚህ አጋጣሚ ደግሞ ወደ ሌላ ጥያቄ ሲሄድ ደግሞ አንደኛ አያያዘ እንድትመልስ ሊፈለገው ነገር ሳይቱ ምን አይነት ፕሮግረሱ ምን ያለን ያለው ያለው፣ ሁለተኛው ደግሞ ከዚህ በኋላ ደግሞ ሌላ አማራጭ ሎኬሽኖች አላችሁ ወይ የሚለው ነገር ጠቅላላ አድርገህ ደግሞ ትነግረኛለህ። እንዳልከው ምንድነው እሱ የፕሮግረስ ደረጃው በጣም ጥሩ ሁኔታ ላይ ነው ያለው። እንደውም የሚገርምህ ከዚህ በፊት ስንሸጥ የነበረው ባዶ መሬት ነው። ባዶ መሬትን በ9 በ10 ፐርሰንት ቅድመ ክፍያ ነው ስንሸጥ የነበረው። የለጋሩ ግን ወትሮን ከነበረው በጣም ይለያል። ለከስተመር በጣም አድቫንቴጅስ ነው። ግንባታው ሶስት ቤዝመንት ጨርሷል። አብዛኛው ሶስት ቤዝመንት የፓርኪንግ ጨርሶ ወደ ላይ 15ኛ ፎቅ ሁሉ ይደርሳል እና ሶስት ቤዝመንት ጨርሰናል። ፈርስት ፍሎር ላይ ደርሳለህ ስድስተኛ ሰባተኛ አስራ አምስተኛ ላይ ይደረሳል ማለት ነው። ስለዚህ ደንበኛ አይቶ እንደ ፍላጎቱ ሎኬሽኑ ምኑን መርጦ ባለ አንድ መኝታ እንዳልኩ 65 ካሬ ባለ ሁለት መቶ ስምንት እና መቶ አርባ አንድ ባለ ሶስት መቶ ስልሳ ሶስት ነጥብ ዘጠና አንድ ካሬዎች አሉ። እነዚህም መርጦ እንደ ኢንተረስቱ መግዛት ይችላል ማለት ነው። ሌላው ቅድም የጠየቀኝ ምንድን ነው አማራጭ ሳይቶች አሉ ወይ ነው። እውነት ነው አማራጭ ሳይቶች አሉን። በተክለ ሃይማኖት አለን። ተክለ ሃይማኖት አደባባይ ፊት ለፊት በ22 22 መክሊት ህንፃ ተገብ ከዋናው አስፋልት 50 ሜትር አይረቅም እዛ ጋ አለን። በሴምሲ ቴዎድሮስ ሆቴል ጎል ወይም ስኩል ኦፍ ቱሞሮ እና ቴዎድሮስ ሆቴል መሀል ላይ የሚገኝ ሳይት አለ። ቆንጆ ሳይት አለን። ከዚህ ባሻገር ደግሞ አያት ፈረስ ቤት አካባቢ በፊት ከተሸጡ ተወሰኑ የቀሩ ቤቶች አሉና እዛም ላይ ሽያጭ አለን ማለት ነው። እንትኑ ኦፈሩ ተመሳሳይ ነው። እነዚህ ያልኩ የተጠራሁል ሳይቶች በሙሉ ተክለ ሃይማኖቱም፣ የ22ቱም፣ የሴሚሲዩም የአያት አካባቢ ያሉት በ2 ፐርሰንት ቅድመ ክፍያ እስከ 25 ፐርሰንት በሚደርስ ቅናሽ መጠቀም ይቻላል፣ መግዛት ይቻላል ማለት ነው። ማስረከቢያ ጊዜን አስመልክቶ ሁለት አይነት ኦፕሽኖች አሉ። ለገሀር ላይ በአንድ አመት ከስድስት ወር የምናስረክበዋለን። ተመሳሳይ ዲዛይን ተመሳሳይ ፕሮጀክት ምንድነው፣ ፋስት ትራክ ብለን እንደ ሳምፕል ሀውስ ያዘጋጀነው አንድ ህንፃ አለ። ጂ ፕላስ ሀ አንድ ነው። እሱ ህንፃ በአንድ አመት ከስድስት ወር የምናስረክበው ነው። እሱ አንደኛው ነው። ሌላው ቦሌ አትላስ ያልጠቀስኩላ አለ። ቦሌ አትላስ አደባባዩ ጋር ኖህ ሪል ስቴት ጀርባ፣ ለመኖሪያ ምቹ የሆነ ከዋና አስፋልት ገበያ ያለ እዛ ላይ በሁለት ዓመት የምናስረክበዋለን። በተመሳሳይ ዲስካውንት በተመሳሳይ አከፋፈል ሲስተም መግዛት ይቻላል። እዛም ያ የሁለት ዓመት ፕሮጀክት ነው። አያት ፈረስ ቤት ፈረስ ቤት ፊት ለፊት ሶስተኛ መንደራችን ላይ እዛም ላይ በሁለት ዓመት የምናስረክበዋለን በተመሳሳይ ጥቅም መግዛት ይቻላል ማለት ነው። ሌሎቹ ለጋር ላይ በሶስት ዓመት የምናስረክባቸው አሉ። በሶስት ዓመት ሁለት ፐርሰንት ወይም አምስት ፐርሰንት ወይ ዘጠኝ ፐርሰንት ከፍሎ ደንበኛው ቀሪውን ክፍያ ግንባታውን እያየ እስከ ሶስት ዓመት ይከፍላል ማለት ነው። የሶስት ዓመት ፕሮጀክት የሀያ ሁለቱም የሶስት ዓመት ነው። የሴሚሲዩም የተክለ ሃይማኖቱም የሶስት ዓመት ፕሮጀክት ነው። እነሱ ገና መሰረት ላይ ናቸው ማለት ነው። እንግዲህ ተመልካቾቻችን እናንተ ጥያቄ ይሆናሉ ብለን የምናስባቸው ጥያቄዎች እንግዲህ በተቻለ መጠን እንግዲህ ልናቀርብላቸው ሞክረናል። የሚያልቅበት ጊዜ እንግዲህ ሶስት ዓመት እና ሁለት ዓመት ማለት በጣም ቆንጆ ጊዜ ነው ማለት ነው። እንደሰማችሁት እንግዲህ ፕሮግሬሱም ደግሞ አስራ ሁለት ላይ የሚያደርሳለህ። እንግዲህ በአካል መጥቼ ማየት ፈልጋለሁ ትሉ ደግሞ በአካል እየሄዳችሁ የቤታችሁንም ቤት በኩል ይሻለኛል፣ በየትኛው ሳይድ የሚለውን ነገር ለመምረጥ ደግሞ እንደ አድቫንቴጅም ይሆናችኋል ማለት ነው። እንግዲህ ተመልካዮቻችን በእኛ በኩል ያለውን በጠቅላላ ጥያቄዎች እንግዲህ ጨርሰናል። ለእናንተም ደግሞ ጥሩ መልሶችን ሰጥተናችሁ ብለን እናስባለን። ለበለጠ ጥያቄዎች ለበለጠ ጥያቄ ደግሞ ስክሪን ላይ በምትመለከቱት ቁጥር እየደወላችሁ ደግሞ እንደዚሁ መጠየቅ ትችላላችሁ ማለት ነው። ሳይቱ እንግዲህ ስክሪን ላይ እንደምትመለከቱት ይህን ይመስላል። በጣም ቆንጆ ላይ ነው ያለው እንግዲህ ማለት ነው። ለበለጠ ደግሞ እንግዲህ መጨረሻ ላይ የምትለው ነገር ካለ ደግሞ ድልስተ እና ለተመልካቾቻችን ጠቅላላ አድርገን የምትለው ነገር እንደ መልእክት ትነግራቸዋለህ ማለት ነው። እሺ ተመልካቾቻችን እንዲሁም ደንበኞቻችን ከዚህ በፊት እንደገለጽኩላችሁ ጊፍት ሪል ስቴት አንጋፋ እና ግንባር ቀደም ሪል ስቴት ነው። በዚህ ከ1992 ዓ ም ጀምሮ እስካሁን ላይ በስራ ላይ የሚገኝ ሪል ስቴት ነው ድርጅታችን። መንደር አንድ፣ መንደር ሁለት፣ መንደር ሶስት የሚሉ ትልልቅ ኮምፓውንድ ያላቸውን መንደሮች ሰርቶ አስረክቧል። ስለዚህ የማስረከብ የታማኝነት ጥያቄ ችግር የለበትም ማለት ነው። አሁን ደግሞ በቀረበላችሁ ዲስካውንት በጣም ትልቅ አጋጣሚ ነው። ይህን አጋጣሚ ተጠቅማችሁ ለጋር የሚገኘው ሳይታችን ላይ መታችሁ ኢንቨስት አድርጎ እንዲሁም ሌሎች አማራጭ ሳይቶችም አሉን። ይምጡ፣ ያለውን አድቫንቴጅ ያለውን የተዘጋጀላችሁን ኦፈር ተጠቀሙላለው። አመሰግናለሁ።